ዳ ጥቁር ጉንዳን ነው ከያዛ አይለቅም፣ ከለቀቀም እሾሁን እዛው ትቶ ነው የሚለቀው። ይህ ንግግር ከንግግር ባለፈ ብዙ ትኩረት የሚሰቡ ጉዳዮችን ያስነሳ ሆኗል። አገልጋይ ዮናታን ይህንን ንግግር ካደረገ በኋላ በርካታ ሰዎች የተለያዩ ሀሳቦችን እየሰነዘሩ ሲሆን ዮናታንም ስለ ጉዳዩ ምላሽ ሰጥቶበታል። እኛም ይህን መነሻ አድርገን አሁን ላይ እየታዩ ስለሚገኙ የቲክቶክ ግፍት ለመሰብሰብ የሚራኮቱ ስርዓት የለሽ አማኞችንና የእግዚአብሔርን ሕዝብ ስለሚያስቱት በምጽዋት ስለሚበለጽጉት ሐሰተኛ ነቢያት አንዳንድ ሀሳቦችን ልናነሳወደናል። ወደናል ዓለማችን ከጊዜ ወደ ጊዜ እያመጣችው ያለው ዘርፈ ብዙ ለውጦች ሕዝቦቿን በተለያየ አቅጣጫ እየጎዱ ይገኛሉ። በተለይም ሃይማኖቶች ላይ እያሳደረ የሚገኘው ተጽዕኖ በቃላት የሚገለጽ ሳይሆን በአደባባይ የሚታይ ሀቅ ነው። ሁሉም ሃይማኖቶች ላይ ለአምላክ የሚገዙ ፈጣሪያቸውን የሚፈሩ በቅን መንገድ የሚያገለግሉ ለቁጥር የሚ የሚታክቱ ብዙ አማኝና አገልጋዮች ቢኖሩም በመንፈሳዊነት ስም የሚነግዱ ህዝብን በተሳሳተ መንገድ የሚመሩ ጥቂቶች መኖራቸው ግን አይካድም። መጽሐፍ ቅዱስ ከሚሰብከው አስተምሮ ውጪ የሚያራምዱ በርካቶች ናቸው። መንግስት በህግና ስርዓት ሊመራው ሲገባ ቸል ያለው፣ አማኙም ይህ ነገር እንዴት ነው ብሎ ቆም ብሎ መጠየቅ እየቻለ ያላደረገው የሐሰተኛ ነቢያት ጉዳይ የህዝቡ ዝምታ በበዛ ቁጥር የእነርሱ ድፍረት እየበረታ ማን ናችሁ ምንስ ትሰራ ትሰራላችሁ ሲል የሚጠይቃቸው ህግ ባለመኖሩ የነርሱ ስርዓት አልበኝነት እየገነነ ዛሬ ላይ መንፈሳዊ ሰውነኝ ካለ ሰው የማይጠበቅ ተግባር እንዲያደርጉ ነጻነቱን አግኝተዋል። ህመም የሚያንገላታችሁን ተፈውሳችኋል ሲሉ፣ ድህነት ያጎበጣቸውን ባለጸጋ ናችሁ በማለት ለአማላይን በሰማይ ተስፋ እየሰጧቸው እናንተ ያላችሁን ስጡ እርሱ እጥፍ ይሰጣችኋል ብለው ከድሃው ጎሮሮ ነጥቀው ቅምጥል ኑሮን ስለሚመሩት ሰዎች አስባችሁ ታውቃላችሁ? በሚሰብኩበት አዳራሽ የሚሰበክለት ክርስቶስ መኖሩን አለመኖሩንስ አስተውሎ መርምሮ የሚያውቃለን ሰዎችን ለማያልፈው መንግሥት እንዲዘጋጁ ከማድረግ ይልቅ ለምድራዊ ሕይወት እንዲጨነቁ በሚያልፈው ምድራዊ ሕይወት በመጠበብ የላይኛውን ቤት እንዲዘነጉ የሚያደርጉትስ ከእውነተኞቹ ለመለየት የሚያስተውል ይኖራልን? አሜን ብሎ ከመቅ ቀበል እልል ብሎ ከማመስገን አጨብጭቦ ከመውጣት በዘለለ የምንከተላቸው ሰዎች ማንና ምናቸው ብሎ ባለማጤን የበግ ለምድ የለበሱ ተኩላዎች ህዝቡን እያሳቱት ይገኛሉ። እኛም ይህን ሀሳብ መነሻ በማድረግ ከመንፈሳዊነት ይልቅ ዓለማዊነት ተንሰራፍቶ የሚታይባቸው ምጽዋት ያበለጸጋቸው ሀሰተኞች እየሰሩ የሚገኙትን እንመረምራለን። ሰላም ጤና ይስጥልን፣ ውድ የአማርያ ቱብ ቤተሰቦች፣ በዛሬው መሰናዷችን አገልጋይ ዮናታን አክሊሉ ስለ ተናገረውና በርካታ ውዝግቦችን ስላስነሳው ሐሳብ እንዲሁም ስለሰጠው ምላሽ አንስተን የዘመኑን ሀሰተኛ አስተምሮ ስለሚሰጡ ሰዎች አካሄድ እንቃኛለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አገልጋይ ዮናታን አክሊሉ በትምህርቱ መሃል የሰጣትና ድሃን የገለጸበት ድሀ ጥቁር ጉንዳን ነው የሚለው አባባል በርካቶችን ያሳዘነ ብዙዎችንም ያስቆጣ ሆኗል። ድሀ ጥቁር ጉንዳን ነው ከያዛ አይለቅም፣ ከለቀቀም እሾውን እዛው ትቶ ነው የሚለቀው ሲል የተደመጠው ዮናታን በርካታ ምላሾችን አግኝቷል። ይህንን ንግግር እንዴት ይናገራል? ይህ ማለት የሚያስተምረውን ሰፊ ህብረተሰብ መናቅና ክብርን መንፈግ ነው ያሉ አስተያየቶች ሲሰጡ ነበር። ታሞ የተነሳ አምላኩን ረሳ እንደሚባለው የነበረበትን የማጣት ህይወት እርሱም በአደባባይ የተናገረውን የድህነት ኑሮ ተሻግሮ ዛሬ ላይ የተደላደለ ህይወት ላይ ሲገኝ የአልጋ በአልጋ ኑሮ ላይም ሲደርስ ስለ ድህነትና ድሃ ይህን ንግግር መናገር ከእርሱ የማይጠበቅ ነው የሚሉ መልዕክቶችም ታይተዋል። ከእነዚህም በርካታ አስተያየቶች መካከል ብዙ ሰዎች ሲቀባበሉት የነበረውና የብዙዎችን ቀልብ የያዘው የገጣሚና ደራሲ በእውቀቱ ስዩም አስተያየት ነበር። መልዕክቱም

ተገልጋዩን በተመለከተ የምናገረው በጣም አጭር ነው። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የቺስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አሪያ አድርግ ማለቱ መሰለኝ። ሁላችንም ራቁታችንን የመጣ ነው የምትለዋም አባባል ትመጣብኛለች። እውነት ነው፣ ሱፍ ገበርዲን ለብሶ የተወለደ የለም። ይህ ማለት በዝች ምድር ለሁሉም ሰው ኑሮውን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለ ማለት አይደለም። ራቁታችንን መምጣታችን አይደለም ችግሩ። የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላቸው ወይ? በእራፊ ጨርቅ የሚጠቀልል አለ፣ በሐር ጨርቅ የሚጠቀልልም አለ። የአላሙዲ ልጅና ጎዳና ላይ የሚወለደው የአንዲት የነቤጤ ልጅ እኩል ናቸው ሲል ይጠይቃል። የመጀመሪያው ሁለተኛውን ቀድሞት ቢከብር ሁለተኛውም በአመሉና በአመዱ ምክንያት ደህየ ሊባል ነው ሲልም ያክላል። በዚህ ሀገር ላይ ስንፍናንና ስለታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠፈር ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው፣ ሹፌሩ፣ ግንበኛው እነዚህና ወዘተረፈ። በአንጻሩ እግዚአብሔር ነገረኝ በማለት በአማኝ ሕዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎች፣ ሰባኪዎች፣ ህብረተሰቡ ብዙ መስዋዕትነትን እንድትከፍሉለት አይጠበቅባችሁም። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጥረው በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ውለታ ነው በማለት ሀሳቡን አስፍሯል። ነገሩ ማህበራዊ ሚዲያውን የተቆጣጠረው መሆኑን ተከ ተከትሎም አገልጋይ ዮናታን ወጥቶ ስለ ጉዳዩ አስረድቷል። ጥቁር ጉንዳን ስለ የገለጽኩት ማንንም ሳይሆን ራሴን ነው። ይህንን ትምህርት የሰጠሁት ከአንድ ዓመት በፊት ነበር። ነገር ግን የእኔን ስኬት የማይወዱና ከአሁን አሁን ወደቀ እያሉ የሚጠባበቁኝ ሰዎች ናቸው፣ ትንሿን ነገር እያጎሉ ነገሩን ወዳልተፈለገ ነገር የሚያመሩት። እናም ሙሉ ትምህርቱን ሳይሆን ከዛ ውስጥ ትንሹንና ምንን ለመግለጽ እንደታሰበ ሳይረዱ ትንሿን ነገር በማውጣት ሊባል የተፈለገውን ምክንያት በመተው በተሳሳተ አውድ ተተርጉሞብኛል ሲል አስረድቷል። የተናገርኳቸው ቃላትና አባባሎች ስንፍናን ለማውገዝና ጠንክሮ መስራትን ለማስተማር ካስተላለፍኩባቸው ሀሳቦችና የራሴን ሕይወት ምሳሌ አድርጌ ካቀረብኳቸው ታሪኮች ውስጥ ተቆራርጠውና እንድነቀፍ ለሚፈልጉ ሰዎች አላማ እንዲሆን ተደርጎ ኤዲት በመደረግ የቀረበ ነውና ይህንን ተረዱልኝ ሲልም ምላሽ ሰጥቷል። የዮናታን አክሊሉ ንግግር ይህን ያህል መነጋገሪያ የሆነው ለምንድን ነው ስንል ጠይቀናል። ምላሽ ሆኖ ያገኘነውም አሁን ላይ ስንዴውን ከእንክርዳድ ለመለየት የሚያስቸግር ጊዜ ላይ መድረሳችን ነው። በዚህ ጊዜ ወንጌልን ለመስበክ ከሚሮጡ፣ የእግዚአብሔርን ክብር ለመግለጥ ከሚፋጠኑ፣ ህዝብን ወደ መንፈሳዊ ህይወት ለመመለስ ከሚደክሙ እውነተኛ አገልጋዮች በላይ ወንጌልን ድህነታቸውን ለመሻር የሚጠቀሙበት፣ አገልግሎታቸውን ስጋዊ ፍላጎታቸውን ለማሟላት የሚወጣጡበት እግዚአብሔርን ለመነገድ የሚገለገሉበት ሐሰተኛ አገልጋዮች ከምንጊዜውም በላይ የተበራከቱበት ጊዜ ሆኗል። ለሚከተላቸው ህዝብ እውነተኛውን የወንጌልን አስተምሮ ከመስጠት ይልቅ ንፋስ ላይ የሚያስዋልል ህልም የሚመስል ትምህርት በመስጠት የሚመረምር ሳይሆን አሜን ብቻ ብሎ የሚቀበል ትውልድ እያፈራን ነው ትክክልን ከስህተት ለመለየት እድል የማይሰጡ አገልግሎቱን ንግድ ያደረጉት ከወንጌል አስተምሮ ይልቅ ዓለማዊ የድሎት ህይወት ላይ ትኩረት የሚያደርጉ በእግዚአብሔር ስም ህዝቡን ከእግዚአብሔር ውጪ የሚያደርጉት እየተበራከቱ ነው በየማህበራዊ ሚዲያው ላይ አላማቸውን ብርና ብር ላይ ብቻ አድርገው የሚሰሩ የሃይማኖትን ጭንብል ያጠለቁ የአገልጋይነትን ስም ለራሳቸው ያወጡ የነብይነትን መለያ ለራሳቸው የሰጡና ህዝቡን የሚያስቱ እጅግ ብዙ ናቸው። ህዝብን ለማገልገል ሳይሆን ራሳቸውን ለማስገልገል ቸርች የሚያቋቁሙ የእግዚአብሔርን ቃል የሚናገሩ ሳይሆን የራሳቸውን ታሪክ የሚተርኩ ትምህርቱ ገብቷቸው ከሚለወጡና መንገዳቸውን ከአምላክ ጋር ከሚያቀኑ ሰዎች ቁጥር በላይ የሚሰበስቡት የገንዘብ ቁጥር የሚያስጨንቃቸው አልፍ ሐሰተኛ ሰዎች መኖራቸው አይካድም። ሰውም ከመጠየቅና ከማስተዋል ይልቅ በዝምታ እየተነዳ ነው። በዚህም ምክንያት ስር የሰደደ መሰረት የሌለው እግዚአብሔርንና አሰራሩን ያልተረዳ ሂድ ሲሉት የሚሄድ ና ሲሉት የሚመጣ ትውልድ ተፈጥሯል። በመሆኑም የሚሰብኩትን አምላክ የማይፈሩና የማያከብሩ እኚህ ሐሰተኛ ሰዎች የሚያገለግሉትን ህዝብ ሊፈሩና ሊያከብሩት አይችሉም። ስለዚህም ህዝቡን የሚዋሹበትና የሚያጭበረብሩበት መንገድ ገደብ አልባ ነው። ለዚህ ሁነኛ መፍትሄ የህዝቡ መንቃት ይመስለናል። መቼም ክርስቶስ በስጋ በተገለጠበት ወቅት እንዳደረገው ዳግም ተገልጦ የአባቴ ቤት የጸሎት ቤት እንጂ የወንበዴዎች መናኸሪያ አትሆንም ብሎ ሐሰተኞችን እየገረፈ አያባርርም። ስለዚህ እውነቱን ከሐሰት መለየት፣ ፍሬውን ከገለባ ማውጣት፣ ስህተቱን ከትክክል መምረጥ የአማኙ የቤት ስራ ይሆናል። በመሆኑም የምንሰማውን መለየት፣ የምንከተለውን መምረጥ፣ የአገልጋዩን አላማ መረዳት፣ አስተምሮውን መመርመር አስፈላጊ ሆኗል መሆኑ አግኝተነዋል። ይህን ብናደርግ እልል የምንልበትን ለይተን አሜን ብለን የምንቀበለውን እንመርጣለን። ያን ጊዜም እውነተኛውን መንገድ እናስተውላለን፣ ልብ እናደርጋለን፣ እውነቱን ከሐሰት እንለያለን። ውድ የአማርያ ቲዩብ ቤተሰቦች ቤተሰቦች ስለዚህ ጉዳይ እናንተስ ምን ትላላችሁ? ጊዜው ስለመጣቸው ሐሰተኞችና ህዝቡን እያሳቱበት ስለሚገኘው መንገድስ ምን ትላላችሁ? ሀሳባችሁን መልእክት መጻፊያው ላይ አጋሩን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዳግም በሌሎች ማህበራ ማህበራዊ ወቅታዊና አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም።